በእኛ በአዲስ ኪዳንና በወንጌል በሐዋርያ ስራ ላይ የክርስትና እምነት በአንደኛው ክፍለ ዘመን በኢየሱስ ክርስቶስ ህይወት አስተምሮና ተከታዮቹ ላይ ተመሰረተ ነው ይላል። በእስልምና አስተምሮ ላይ ደግሞ ያለ እውቀቴ እንዳነበብኩት በሰባተኛው ክፍለ ዘመን አመተ ምህረት በአረብ ባህረገብ መሬት ውስጥ፣ በእርግጥ የዚህን ትርጉም አላቅም። በአረብ ባህረገብ መሬት ውስጥ ነፍሲ ሰዋላቸው እና ሰለላሁ አለይሂ ወሰለም ነብዩ መሐመድ በስድስት ዓመተ ምህረት ራእይ ከተቀበሉበት ጊዜ በኋላ እንደሆነ ይታመናል። ሆኖም የኔ ጥያቄ ከእስልምናና ከክርስትና መሀል ይህን ያህል የጊዜ ክፍተት ካለ አንዱ ከአንዱ ቀደምትነቱን በምን ሊያሳውቅ ይችላል? በግልጽ አማርኛ እስልምና ወይስ ክርስትና ለምድር ቅድሚያ ተበርክቷል? ምድር ቅድሚያ በማን ተባርካለች? ወይስ ጊዜ ስልተን ብቻ ቀዳሚውን መወሰን አለብን ነው? ካላስቸገርኩ ይህን። እሺ፣ መልካም። በመጀመሪያ ቀድሞ አምላክ በመጀመሪያ ቀድሞ አምላክ ለሰው ዘር የደነገገው ሃይማኖት ማን ነው የሚለውን ያለምንም አዳላት ከሁለቱ መጽሐፍቶች እንናገር። መጽሐፍ ቅዱስም የራሱ አመለካከት ይኖረዋል። ልክ እንዲሁ ደግሞ ቁርአን የራሱ አመለካከት ይኖረዋል። ገብታችኋል? ረ ያለምንም አዳላት የሁለቱንም እናንሳ። ገብታችኋል? እየተሳሳትኩት ካለ ማንኛውም ክርስቲያን ለረመጅ ይችላል ለመጽሐፋችሁ ሲናገር ግን ቆይ ምስጉን ይጨርስና እቀጥላለሁ። ስራም ስላለኝ አታስወርዱኝ ማለት ነው። በተለይ አቡ ከድር እንትን። እሺ የመጀመሪያው ምን ነበረ? አስታውሰኝ እኔ ጠየቅኩት። ያው እንትና በምድር ላይ በግልጽ እስልምና ነው ስክርስትና ለቅድሜ የተበረከተው ነበር ያልኩት። ያው ቅድም እንትኖቹን አብራርቻለሁ። ያው ያው ለክብሩ ይግባቸውና ለምያችን ሰምላለ ወሰለም ይቅርታ። አስታወስኩ። አሁን እንግዲህ ፍትሃዊ ይሆናል እስልምና ነው ወይንስ ክርስትና ነው መጀመሪያ የተሰበከው የሚለውን ደግሞ አምላክ የደነገገ የትኛውን ነው? ነብያቶች ናቸው እንግዲህ ከአምላክ ቃሉን ተቀብለው ለትውልድ ያደረሱት ነብያቶች የሰበኩት የትኛው ነው የሚለውን እንደ ክርስትና ከመጽሐፍ ቅዱስ እንደ እስልምናው ደግሞ ከቁርአን ያለውን አንጻር እናላችኋለን። አምላክ አላህ ሱብሃነ ወተዓላ በቁርአን ላይ ሲነግረን ጊዜ ራሱ እንደ ደነገገው ይሄን ሃይማኖት ራሱ አምላክ እንደደነገገው ይነግረናል። በሰው አይደለም የተመሰረተው እስልምና። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኖሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ። እነሆ ይሄን እስልምና ሃይማኖት እኔ ደነገግኩላችሁ ይላል አምላክ እራሱ። አንደኛ ልናውቅ የሚገባው አምላክ ነው የደነገገው ሰዎች አይደሉም። ከዚያ ለማን እንደደነገገውም ነገርን ለእናንተ ደነገግኩት ካለ በኋላ ከዚህ በፊት ኖህን። አብርሃምን ሙሴ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገረ። እነዚህ ሁሉ ነቢያት የታዘዙት በዚህ ነው። ኖሕ የቱ ጋር እንደታዘዘ ገለጸ ካላቸው በሱራ ዩኑስ ላይ ራሱ ኖሕ ሲናገር ምናለ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዣለሁኝ ይላል። አብርሃም እስከተባለ አብርሃምንም ቃዝዞታል ወይ? አው ኢዝ ቃለ ለሁ ረብሁ አስሊም ቃለ አስለምቱ ለረብ ልዓለሚን አብርሃምን ሙስሊም ሁን ብዬ ባናገርኩትም ጊዜ እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝም አለ፣ ይላል። ይህንንም ህግ እስላምን ለቀል ለከርሱ በኋላ ለመጡ ለልጆቹም ተናዘዛት ይላል። ቀጥሎ ምን አለ? ወሷ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይችን ሃይማኖት ይችን ህግ ለልጆቹ አደራ ብሎ ተናዘዛቸው ይላል። ከልጆቹ ልጆች መካከል ማንኛው አንደኛ ማን ነው? ያዕቆብ ነው እንደምናውቀው የአብርሃም ልጆች ያዕቆብ ታዲያ እምነቱ ምን ነበር? ምንስ ምን ሳስተማረ? ምን ሰበከ? ልጆቹን ምን አደራ አለ ስንል ጊዜ ወያዕቆቡ ያ በንየ እና ላ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆች ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስላምን ብቻ መርጦላችኋል። አደራ ልጆች ሙስሊሞች ሆናችሁ እንጅ እንዳትሞቱ አላቸው ይላል። ታዲያ ልጆቹስ በዚህ ላይ ጸኑ ወይ? ልጆቹ ራሳቸውም ሲናገሩ ምን አሉ? አም ኩንቱም

እንደ ክርስትና መጽሐፍ ቅዱስ ላይ ስንሄድ ግን እግዚአብሔር የትኛውም ቦታ ላይ ክርስቲያን ሆኖ ብለው ያዘዘበት ቦታ የለም። አለ የሚል ካለ ክርስቲያን መናገር ይችላል። ወይንም ደግሞ ነቢያቶች ህዝቦቻቸውን ክርስቲያን ሆኑ ወይንም ክርስቲያንን ብለው የተናገሩበት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ ይሄ ነቢይ ክርስቲያን ነበር ብሎ የተናገረበት እነዚህ ሁሉ በጠቀሱ መሰረት ቁርአን ላይ መልሳላቸው አምላክ እራሱ እንደደረገገው ተናግሯል። ነቢያቶች የራሳቸው ሙስሊሞች መሆናቸውን ተናግረዋል። ነቢያቶች ህዝቦቻቸውን ወደ እስልምና እንደተጣሩ ተናግረዋል ታቸው አለና ይህ ነው የአምላክ ራሱ ስለ ነርሱ ሲነግረኝ ጊዜ አብርሃም ቀጥታ ቃል በቃል አብርሃም ሙስሊም ነበረ። አንድ ነቢይ ጠቅሶ ወይ አምላክ ወይም ነብያት ወይም አንድ የመጽሐፍ ቅዱስ ጸሐፊ አከላይ ነቢይ ሙስሊም ነው የሚል አታገኝም፣ ክርስቲያን ነው የሚል አታገኝም። እና ይህን ይመስላል። ምስኩን ለነቢያት ሰለላሁ ዐለይሂ ወሰለም ለነጅራ ክርስቲያኖች የመስገጃ ቦታ ሰጥተዋል ይባላል። እና ከምን አንጻር ነው የሰጧቸው? እሱ ዘገባ ሼክ

አንዴ ቆይ፣ እንትኑን ላስተካክለው ሲም ካርዱን ሌላ ስልክ ላላስገባ፣ ምናልባት እንደዛ ሲሆን አስተካክለው እንሻአላህ።

እኔ ሶማ ሰላም። አይ ክርስቲያን ላይ ጥያቄ አለኝ የሚለውን ልጅ አስገቡት፣ አድሚኖች ኮሚንት ላይ ያሰላም ያሰላም አድሚኖች የላቸውም። ሻዳ የሚፈልግም ሰው ያለ እየጻፈ ነው። አድሚኖች ካላችሁ ተከታተሏቸው እና አስገባቸው። መጠየቅ የሚፈልጉ ሻዳ መያዝ ላኮ ሺህ ኦኬ። እኔን ብቻ አይደለም ታውቃላችሁ። እሺ ሻሃዳ ማያስፈልግ ነው የምትይኝ? ላኪ ወላሂ በጣም ይገርማል።